አየር ኃይልና መድፈኞች፣ ታንከኞች ውጊያን ይጀምራሉ። ስፔሻል ፎርስ ውጊያ ይጨርሳል። የኤርትራ ጦር ኢሮብ ገባ። የኢራን ወታደራዊ ቴክኖሎጂ ወደ ምጽዋ። ውጥረቱ ወደ ወታደራዊ ፍጥጫ ተቀይሯል። ፕሬዝዳንት ኢሳያስ አፈወርቅ ደንግጧል። የፕሬዝዳንቱ ቀኝ እጅና የሻብያ ሰላይ በአዲስ አበባ በኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት በቁጥጥር ስር መዋሉ ተሰምቶ አስመራን ክፉኛ አስደንግጧል። ውድ ቤተሰቦቻችን እንደምን ቆያችሁን? እንኳን ወደ ዕለተው የዜና ትንታኔ ፕሮግራማችን በሰላም መጣችሁ! ዛሬ በምስራቅ አፍሪካና በቀይ ባህር ቀጠና የተፈጠሩ እጅግ አሳሳቢ ፖለቲካዊና ወታደራዊ ውጥረቶችን በዝርዝር እንመለከታለን። ባለፉት ሰዓታት ውስጥ ከአዲስ አበባና አስመራ የመጡት ሁለት ተከታታይ ዜናዎች የመላውን ቀጠና ትኩረት የሳበ ከፍተኛው ጥረቀስቅሰዋል። የኢትዮጵያ የባህር በር ጥያቄ ከፖለቲካ ንግግርነት አልፎ አሁን ላይ ወደ ጂኦ ፖለቲካዊ ፍጥጫና ወታደራዊ ዝግጅት ተሸጋግሯል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የስለላ መረባቸው መበጣጠሱን ተከትሎ ኢሮብ ከተማ ላይ ወታደራዊ እርምጃ ሲወስዱ የኢትዮጵያ መከላከያ ሰራዊት በበኩሉ ዛሬ 1983 ዓ.ም ተምረት አይደለም፣ የሚል አስደንጋጭ ማስጠንቀቂያ ሰጥቷል። መረጃዎች እንደሚያመለክቱት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ባለፈው ሳምንት መጨረሻ ላይ ባካሄደው አስደናቂ የፀረ ስለላ ዘመቻ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀኝ እጅ ነበረ አንድ ከፍተኛ የሻቢያ ሰላይ በአዲስ አበባ በቁጥጥር ስር ውሏል። ይህ ሰላይ የፕሬዝዳንቱ ቀኝ እጅ እንደነበርና ዲፕሎማሲያዊ ሽፋንን በመጠቀም የኢትዮጵያን የመከላከያ ሰራዊት አዛዦችን ጨምሮ ከፍተኛ የመንግስት ሚስጢሮችንና የሥልጣን አካላትን መረጃዎች ሲያሰባስብ እንደነበር ተዘግቧል። የሰለይው መያዝ አስመራ በኢትዮጵያ ላይ የጠነሰሰችው የረጅም ጊዜ ሴራ በግልጽ መጋለጡን የሚያሳይ ሆኗል። የደህንነት ምንጮች እንዳመለከቱት ከሆነ ስሙ ያልተጠቀሰውና ቀደም ሲል በጀርመን ኤምባሲ ውስጥ በዲፕሎማቲክ ሰራተኝነት ተቀጥሮ የነበረ አንድ የኤርትራ ሰለይ የአዲስ አበባን የመኖሪያ አድራሻውን ሳይቀር ለቤተሰቦቹ አሳልፎ በመስጠት ለዓመታት መረጃዎችን ወደ አስመራ ሲያሸጋግር ቆይቷል። ይባስ ብሎ ይህ ሰላይ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዦችን ሙሉ የህይወት ታሪክ አሊያም ፕሮፋይል፣ የቤተሰብ ሁኔታ፣ የመኖሪያ አድራሻንና የግል እንቅስቃሴዎችን የሚያካትቱ ወሳኝ መረጃዎችን ሰብስቦ ለአስመራ ሲሰጥ መቆየቱ ተረጋግጧል። ከዚህ ጋር ተያይዞ በመቶዎች የሚቆጠሩ የኢሳያስ የደህንነትና ተባባሪ አባላት በቁጥጥር ስር መዋላቸውን የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አስታውቋል። ይህም በፌዴራል ፖሊስ የተቀናጀ ዘመቻ የተከናወነ መሆኑን የደህንነት አካላት ይፋ አድርገዋል። ይህ የስለላ መረብ በሺ የሚቆጠሩ የሰሜን እዝ መኮንኖች የግል ደህንነትና ሚስጥራዊ ወታደራዊ እንቅስቃሴዎችን የመከታተል እቅድ እንደነበረውም ተገልጿል። ይህ አደገኛ የስለላ መረብ መጋለጡን ተከትሎ የኢትዮጵያ መከላከያ ሰራዊት አዛዦች አስመራርና መቀለን የሚመለከት ግልጽ ጠንካራ ማስጠንቀቂያ ሰምተዋል። ጄኔራል አዳምነህ መንግስቴ ለሰራዊቱ ባደረጉት ንግግር ጦርነት የኳስ ጨዋታ አይደለም ይቅርባቸው የሚል ቀጥተኛ መልእክትን አስተላልፈዋል። የውጊያ ሜዳው ተቀይሯል። ውጊያችንም ቴክኖሎጂ ነው። ዛሬ 1983 ዓ.ም ተመረተ አይደለም ዝም ብለን አንመለከትም። ኮማንዶ እያስመረቃችሁና ዝግጅት እያደረጋችሁ ስትገኙ ዝም ብለን አንመለከትም፣ ብታርፉ ይሻላቸዋል ሲሉ ማስጠንቀቂያቸው ከወትሮ የተለየና የኢትዮጵያ መከላከያን አዲስ አቋም የሚያሳይ ነበር። ከደህንነት መረጃ መረብ መጋለጥና ከድንበር ውጥረቶች ጋር በተያያዘ የኢትዮጵያ መከላከያ ሰራዊት ጽምዶ በሚል የተመሰረተውን የህወሃትና የሻዕቢያ ወታደሮችን የማያዳግም ምላሽ ለመስጠት እየተዘጋጀ መሆኑንም አስታውቋል። ጄኔራሉ ሰራዊቱ ከድሮ በተለየ በክላሽና በዲሽካ ሳይሆን በበቂ ሁኔታና በቴክኖሎጂ ላይ የተመሰረተ ዝግጅት እያደረገ መሆኑን አጽንኦት ሰጥተዋል። ይህ መረጃ ይፋ በሆነ በሰዓታት ልዩነት ውስጥም አዲስና እጅግ አደገኛ ወታደራዊ እርምጃ ተሰምቷል። የኤርትራ ወታደሮች ትናንት ቅዳሜ ህዳር 6 ቀን ወደ ትግራይ ክልል ኢሮብ ከተማ መግባታቸው በይፋ ተረጋግጧል። ይህ እርምጃ በተለይም አከራካሪና አደገኛ የሚያደርገው የኤርትራ መንግስት ከህወሓት ጋር ጽምዶ አንድነት መስርቻ አለው እያለ በሚናገርበት ወቅት ወታደራዊ ኃይሉ በትግራይ ክልል ውስጥ የሚገኘውን ስትራቴጂያዊ ከተማ መውረሩ ነው። ይህ ድርጊት የኤርትራ ሉዓላዊ አጀንዳ ከትግራይ ፍላጎት አስበልጦ የወሰደ ግልጽ የጥቃትና የጥቅም ግጭት መሆኑን ያመላክታል። የኤርትራ ጦር ወደ ኢሮብ መግባቱ ፕሬዝዳንት ኢሳያስ አፈወርቂ የስለላ ሽንፈቱን ለመሸፈንና የኢትዮጵያን ትኩረት ከቀይ ባህርና ከጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ውጥን ለማፈን ያደረጉት ፈጣን ወታደራዊ ምላሽ ሊሆን እንደሚችል ተንታኞች ይገምታሉ። የኢትዮጵያ መከላከያ ሰራዊት አዛዦች ደግሞ ጦርነት የኳስ ጨዋታ አይደለም ይቅርባችሁ በማለት ኢትዮጵያ ዝግጅቷን በቴክኖሎጂ አጠናክራ አራተኛውን ዙር ጦርነት ለመመከት ዝግጁ መሆኗን ግልጽ ማስጠንቀቂያ ሰጥተዋል። የቀጠናው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የኢሳያስ አፈወርቅ ቀጣይ እርምጃዎችና የአዲስ አበባ ምላሽ የሁለቱን ሀገራት ብቻም ሳይሆን የምስራቅ አፍሪካ ንጣፈንተ የሚወስን ይሆናል። ይህ በእንዲህ እንዳለ ምሽቱን በተሰማ ሌላ ሰበር መረጃ የኤርትራ ፕሮፖጋንዳ ልሳናት ቡሬ ላይ የአብይ ንድሮን መተንጣል አቅማችን ከሆኑ ታይቷል በሚል በስፋት መረጃዎችን ሲያሰራጩ አምሽተዋል። ኦኖም ሚዲያ ይህንን የሻቢያ ፕሮፖጋንዳ ልሳናት በኤክስ ገጾች ላይ ያሰራጩትን ዘገባ በተለያዩ የማረጋገጫ ዘዴዎች ባጣራ ጊዜ መረጃው ፍጹም ነጭ ውሸትና ቅጥፈት መሆኑን አረጋግጧል። ፋክት ቼክ ላይ ባደረግነው ማጣራት ምስሉ በቡሬ አካባቢ የተመታ የኢትዮጵያ ድሮን ሳይሆን በሱዳን ውስጥ ተመቶ የወደቀ ድሮን መሆኑ ተረጋግጧል። ሻቢያ ቀደም ሲል ለብዙ ወራት ሰላምና የምንፈልገው የሚል አቋም ይዛ ብትቆይም አሁን ይህን ለውጣ የጦርነት ጉሰማውን ተያይዘዋለች። ይህ የአቋም ለውጥ ከንፈር መምጠጥ ብቻም አይደለም። ይልቁንም ከሰሞኑ ከኢራን ባስገቧቸው ድሮኖችና ሚሳኤሎች አቅም ላይ በመተማመን የመጣ ነው። ይህ መተማመን እስከ አዲስ አበባ ድረስ ሚሳኤል የመላክ ዛቻ ላይ እንዲደርሱም አድርጓቸዋል። ከሰሞኑ የኢራን ሰራሽ ድሮኖችና ሚሳኤሎች በኤርትራዋ ወደብ ምጽዋ መራገፋቸው ተዘግቧል። ይህም ኢትዮጵያን ሊበጠብጡ ለሚፈልጉ የሻቢያ ባለ ስልጣናት ከፍተኛ መነቃቃትን ፈጥሯል። የሳተላይት ምስሎች እንደሚያሳዩት ኢራን በአሜሪካ ማዕቀብ የተጣለበትን ፋርስ ኤር 747 የተባለ የአውሮፕላን የበረራ መስመርን በመጠቀም አንድ የቤላሩስ ስሪት የኢሉሽን 62 የጭነት አውሮፕላን ምጽዋ ማረፉ ተዘግቧል። በጉዳዩ ላይ የወጣው የኦርና ሪቪው ትንታኔ ይህንን እንቅስቃሴ በመተንተን ኢራን በቀይ ባህር ተጽዕኖዋን ለማስፋት እስራኤልን ለመግታት እንዲሁም የምዕራባውያን የባህር ኃይልን ለመቋቋም የምትፈልግበት አካል መሆኑን ያመላክታል። ምጽዋ ወደብን ማግኘት ደግሞ ከየመን ሁቴዎች ጋር ባላት ትብብር በአፍሪካ በኩል በቀይ ባህር ላይ ጠንካራ ስትራቴጂካዊ መደላደልን ይሰጣታል። ይህ ክስተት ለኢትዮጵያ ስስና አጣብቂኝ የሆነ ሁኔታን ፈጥሯል። ምክንያቱም ኢራን ከአዲስ አበባ ጋር ዲፕሎማሲያዊ ወዳጅነት እያሳየች፣ በተቃራኒው ደግሞ የኢትዮጵያ ቀጠናዊ ተቀናቃኝ ከሆነችው አስመራ ጋር ወታደራዊ ትብብሯን እያጠናከረች ነው። የተራቀቁት የኢራን ድሮኖች፣ የሚሳኤል ቴክኖሎጂዎችና የክትትል ስርዓቶች ወደ ኤርትራ ጦር ከገቡ በሰሜናዊው ቀጠና ያለው የጸጥታ ሚዛን በቀጥታ ሊዛባ ይችላል። ይህ ደግሞ የአስመራን ይገባኛል ጥያቄ በማበረታታት በኢትዮጵያ ሰሜናዊ ድንበር ላይ ቀጥተኛ ስጋት ይፈጥራል። ኢትዮጵያ በቀጠናዊ ትብብር የባህር በር መዳረሻ ለማግኘት በምትሰራበት በዚህ ወቅት ኤርትራ የባህር ዳርቻዋን ለኢራን ወታደራዊ እንቅስቃሴ ማዕከል ካደረገች ዓለም አቀፍ ትኩረትንና ወታደራዊነትን ወደ ቀጠናው ትስባለች። ይህ ሁኔታ የኢትዮጵያን ለተረጋጋ ቀይ ባህር መዳረሻ ያላትን ፍላጎት የበለጠ አስቸጋሪና በፖለቲካ ውድ ያደርገዋል። በሌላ በኩል ይህ የኢራን ጭነት ከቴህራን ተነስቶ ምጽዋን እንደ ማስተላለፊያ በመጠቀም በሱዳን ላለው የጄኔራል አልቡርሃን ጦር ድጋፍ የሚያቀርብበት መስመር ሊሆን እንደሚችል መላምትም አለ። ይህ ከተረጋገጠ ደግሞ ግጭቱን በኢትዮጵያ ሱዳን ድንበር አካባቢ የበለጠ ዓለም አቀፈዊ ያደርገዋል። የሱዳኑ ፈጣን ድጋፍ ሰጪ ኃይል መሪ ሄሜቲም ለሱዳን ጦር ድጋፍ የሚያደርግ ማንኛውም ሀገር ኢላማው እንደሚሆን ማስጠንቀቃቸው ይታወሳል። ውድ አድማጮቻችን የዕለቱን ዝግጅት እኛም እዚህ ላይ ቋጨን። በሌላ መረጃ እስክንመለስ ድረስ ሰላም ቆዩን።